ሴቶች ልጆቻችን፣ እህቶቻችን ምን እየተማሩ ነው የሚያድጉት? እውነት ሚስት መሆንን እናት መሆንን በተለይም ለባሎቻቸው መገዛት መታዘዝና ማገዝ ይማራሉን? ከዚያ ለዚያ ለተገዙለት ለሚታዘዙለትና ለሚያግዙት አባወራስ ዘር ተቀብለው ዘር ማስቀጠልን ዘር ማብዛትን ትውልድ ማስቀጠልን ማህበረሰብ መገንባትን ይማራሉ። ይህንኑስ ከእናታቸው አይተው በተግባር ተምረው ልጆቻቸውን ከጠባቂ አባታቸው ከልጆቹ አባት ከእነሱ ባል ጋር ማለት ነው ለማሳደግ ይናፍቃሉን? ሴቶች ልጆቻችን ምን እየመከርን በተለይ ደግሞ ይበልጡንስ ምን እያሳየን ነው የምናሳድጋቸው? ወይንስ ማስትሬትና ዶክትሬት ስለመስራት የወንድ እጅ ስላለማየት፣ እና ራስን ስለመቻል ትዳርን በኩልነትና በሙግት በፉክክር እኔም አቃለው ካንታላንስን በሚል ሙግት ስለመምራት እኔም የራሴ አላማ አለኝ ብሎ ቤትን፣ ልጆችን፣ ባልን፣ ቤተሰብን፣ ሰብን ጥሎ ስለመውጣት፣ እውነት ሴቶች ልጆቻችንን ምን እያስተማርን ነው የምናሳድጋቸው? እስቲ እናየዋለን። ከዛ በፊት ግን እንደተለመደው ይህ ዮጊ የገላ ሳሙና ነው። ዮጊ የገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስታጠብበት፣ ከወዳጆች ከልጆች ጋር ስንታጠብበት የቆየነው ሳሙና ነው። ከተፈጥሯዊ ከምግብ ዘይቶች ነው የምናዘጋጀው። የምግብ ዘይቶችን ወደ ሳሙና እንቀይራቸዋለን። እናንተ አንተ ልጆች፣ ጓደኞች፣ ወዳጆች ጤናማ ናቸው ብላችሁ ለምግብነት የምታውሏቸውን ወይም ከምግብ ጋር የምታዘጋጇቸውን ዘይቶች ነው እኛ ሳሙና የምናደርጋቸው። በብዛት ገበያ ላይ የምናገኛቸው ሳሙናዎች ግብአታቸው ምን እንደሆነ ሁላ አናውቀውም። ሀያና ሀያ አምስት ከዛም በላይ የሆነ ግብአት ይገባባቸዋል። ብዙ ጊዜ የጎንዮሽ ጉዳታቸው እንደዚሁ ከፍተኛ ነው። ቆዳን ከማድረግ ጸጉሩን፣ ከማከርቸፍ ጋር በተያያዘ ማለት ነው። ይሄ የእኛ ሳሙና ግን በጣም ሞይስቸራይዚንግ ነው። ከታጠብን በኋላ ሰውነታችን፣ ተፈጥሯዊ ቆዳችን ተፈጥሯዊ ወዙን ይዞ እንዲቆይ እንዲጠብቅ፣ ጸጉራችንም እንደፋፋ እንዲቆይ ያደርገዋል። እንዳልኩ እዚህ ላይ ምንም አይነት ኬሚካል ላለመጨመር ጥረት አድርገናል። ወይም ሊስት ኬሚካል ማለት ነው የጨመርነው፣ ግዴታ መግባት ያለበትን ነገር ማለት ነው። በተረፈ እንደምታየው ምንም አይነት ቀለም የለውም ሽታም የለውም። አረፋ እንዲያወጣ እንዲኩ ረፈረፍ ረጅም ጊዜ እንዲያገለግል እንዲቆይ ሼልፍ ላይፍ እንዲኖረው ወይም ደረቅ እንዲሆን ሀርድ ማድረግ ያ ሀርድነስ የሚባለውን እንደዚህ እንደዚህ አይነት ኬሚካሎች አልተጠቀምም። ምክንያቱም ከነዛ ኬሚካሎች የተነሳ የጎንዮሽ ጉዳቱ በጣም እየጨመረ ስለሚመጣ ሳሙናችን ልጆቻችን ላይ ራሳችን ቆዳና ጸጉራችን ላይም ስላስተዋል ነው ማለት ነው። ይሄ የምታየው ሳሙና ቀለም የተጨመረበት አይደለም። ይልቁንስ ከሰል የተጨመረበት ነው። ያ ከሰል ደግሞ ራሴ የማዘጋጀው ከሰል ነው። ያንን ከሰል አክቲቬት በማድረግ ማዘጋጀው ከሰል እንግዲህ ከሰውነታችን ላይ ያለው እንደ ዲስኪን ቆሻሻ እንዲሁም ምንድም ሌሎች ኤክሰስ ወዞች ላቦች ወዝም ጭምር ላብና ወዝ ይለያያል። እነዛም በማስወገድ የቆዳችን ጤንነቱን ይጠብቃል። ሁለቱም በ175 ግራም ዋጋቸው ደግሞ በሶስት መቶ ብር ይዘጋጃል። ከዚህ በፊት በዚሁ በቪዲዮዎቹ ዲስክሪፕሽን ወይም ደግሞ ኮሜንትም ስር በማስቀመጥ ላድራሻ ሄደ ማግኘት ይችላል። ሜክሲኮ ኮሜርስ አካባቢ ማግኘት ይችላል። በ175 ግራም 300 ብር ይሸጣል። እንግዲህ ለልጆችህ ጥሩ የሆነ ሳሙና፣ ለቤተሰብህ ጥሩ የሆነ ሳሙና ገዝተ መጣጠብ ቆዳችሁን፣ ጤንነታችሁን መጠበቅ እንዲሁም ደግሞ ይህንን አባወራ ቻናልን መደገፍ ይቻላል ማለት ነው። አመሰግናለሁ። እንግዲህ የዛሬ ጉዳይ ያደረኩት መነሻ ጉዳያችን እንደምታየው ሴቶቻችን ስናሳድግ የምንሳሳታቸው ስህተቶች ነው። በተደጋጋሚ ከተለያዩ ሰዎች ጋር እንገናኛለን፣ ከተለያዩ ወዳጆች ጋር እንገናኛለን። በጣም ብዙ የሚታዩ ስህተቶች ስለምናይ ማለት ነው እዛ በልጆች አስተዳደግ ዙሪያ በማህበረሰባችን ውስጥ አሁን ላይ ፍቺ ከመስፋፋቱ የተነሳ የተስፋፋበትን ምክንያት የተስፋፋበትን ሌሎች ሰበብ ሰበቦች መነሻዎች መመርመር ግድ ይለናል። ከነዛውም አንዱ ከነዛም የፍቺ መስፋፋ ምክንያቶች ብዙ ሰበቦች አንዱ የሆነው ሴቶች ልጆቻችንን የምናሳድግበት የተሳሳተ መንገድ ነው። ማህበረሰባችን በፍቺ ምክንያት እየወደቀ ነው፣ እየተበተነ ነው፣ እየፈረሰ ነው፣ አንድነቱ እየላላ ነው። በተለይም ደግሞ በተለይም ደግሞ ስፔሲፊካሊ እኔ ጥናት የማድረግበት ማህበረሰብ የክርስቲያኑ ማህበረሰብ ይበልጡንም ደግሞ ኦርቶዶክሳዊ ክርስቲያን ማህበረሰብ ጋር ብናይ ከፍተኛ የመጥፋት አደጋ እየመጣ ነው። ብዙዎቻችን ቁስና ሌሎችም፣ ቆርቆሮ፣ መኪና፣ ቤት፣ ድንጋይ መደራረብ ወይም ገንዘብ መሰብሰብ ላይ ትኩረት እናደረጋለን፣ ያው በቻልነው መጠን ትኩረት እናደረጋለን። ግን ከኋላ ከኋላ ውስጣችን እንደ ብል እንደሚበላው ወይም ደግሞ ምስጥ እንደበላው እንጨት እየተበላ እየተበላ እያለቀ ነው ፍቺ ትውልዱን ወይም ማህበረሰቡን ከሚያፈርሰው ትውልዱን ከሚያጠፋው አንዱ አንዱ ጎጂ ልምምድ ነው፣ ማህበራዊ ልምምድ ነው። አሁን ላይ አሁን ላይ አሁን አሁን በተለይ እየተለመደ መጥተዋል። ላይክ እንደ ኖርማልም እየተወሰደ ነው። አንዳንዶች ደግሞ በየመገናኛ ብዙሀኑ እንደ ጀብድነትም እየወሰዱት እያስተማሩት፣ እያበረታቱት ነው። ስለዚህ ይህንን ነገር ስናይ የሴት ልጆች አስተዳደግ ላይ በጣም ከፍተኛ ችግር እንዳለ ወይም ደግሞ የአመለካከት ችግር እንዳለብን ተረድቻለሁ የማገኛቸውን ብዙ ሰዎችን ስናወራ ማለት ስንጫወት የማገኛቸውን ሰዎች ላይ፣ ስለዚህ ያ እነዛ ማገኛቸው ሰዎች ደግሞ እንደዚ ተራ ሰዎች አይደሉም። ትልልቅ ሰዎች፣ ሌሎችን የማስተማር ኃላፊነት ያለባቸው በተለይ ደግሞ መንፈሳዊ መምህራንን ባዮች፣ ካህኖች እነሱ ጋር ስንመጣ፣ ካህናት ጋር እነሱ ጋር ስንመጣ እነሱ ጋር የተጣመመ የተንሻፈፈ አስተያየት ካለ አስተዳደግ ካለ የልጆች አስተዳደግ ካለ የሚመክሩት የሚያስተምሩት ነገር ይህን ነው የሚሆነውና ስለዚህ እነሱን የሚከተላቸው ማህበረሰብ ወይም ትውልድ እንደዚሁ እየተጎዳ መሄዱ አይቀርም። ከዚህ በፊት በተለያየ ጊዜ የገጠሙኝ ሰዎች አሉ እንደዚሁ ስልጣና ክህነት ያላቸው ልጆች ያላቸው ባለ ትዳር የሆኑ ይሆኑ ሌሎችን የማስተማር ኃላፊነት ያላቸው ትልልቅ ቦታ የተቀመጡ ሰዎች ማለት ነው። ከነዚህ ሰዎች ጋር ስንጨዋወት ታዲያ የሰማሁት ነገር እነዛ ሁለት ሰዎች ጋር ብቻ ስላልቀረ ሌሎች ሰዎች ጋር በተደጋጋሚ ፍጹም ይገናኛሉ ብዬ ይተዋወቃሉ ብዬ የማላስባቸው ሰዎች ጋር በተደጋጋሚ እየሰማሁት ሲመጣ ይሄ ነገር እንደ ትምህርት እየተሰጠ ወይ ኤክስፕሊሲት በግልጽ በአደባባይ ባይሰጥም፣ ብቻ በህቡዕ በድብቅ በኢምፕሊሲት ሊሰጥ ይችላል የሚል ግምት እያደረብኝ የመጣውን በተደጋጋሚ ይሰማው ከዚህ በፊት አንስቶ ይሆናል ይሁን ምንድነው እነዛ ሁለት ሰዎች በተለያየ ቦታ ያገኘኋቸው በተለያየ ጊዜ ዘመን ላይ ያገኘዋቸው ላይክ ማለት አንዱን ባገኘው የዛሬ ሶስት ዓመት ካገኙት አንዱን ከሶስት ዓመት በኋላ ወይ ከአራት ዓመት በኋላ ነው ያገኙት። እነዚህ ሰዎች ፍጹም የማይገናኙ ሰዎች ናቸውና ምንድን ነው የገጠመኝ፣ እነዚህ ሰዎች ስልጠና ክነት አላቸው፣ የተማሩ ናቸው፣ ዓለማዊ ትምህርትም የተማሩ ናቸው። አይ ቲንክ ማስትሬት እንደዚህ ከዛ በላይም ሊኖራቸው ይችላል። ግን ስለ ሴት ልጆቻቸው ሲያወሩ ምንድን ነው ሴት ልጄ እኔ ከሰላሳ ዓመት በፊት ማስተርስ እና ዶክተሬት ሳታገባ ሳትይዝ አታገባም ማስትሬትና ዶክትሬቷ ዶክትሬቷን መስራት አለበት። እንደውም አልፎ አልተርፎ ፕሮፌሰር ሙን ደረጃ መድረስ አለባት ከማግባቷ በፊት ይላሉ። ምን ማለት ነው ይሄ? እቺ ሴት በ30 ዓመቷ በቀላሉ በ30 ዓመት ላይ ማስትሬትና ዶክትሬት ጨርሳ ወይ ፕሮፌሰር ሆና አትቀመጥም። እዛ ደረጃ ለመድረስ እኮ 30ን በደንብ መዝለል አለባት። ከ30 በላይ አንድ ሌላ ተጨማሪ አምስት ዓመታቶችም ሊኖሩ ይመት ሊያስፈልጉ ይችላሉ። ከዛ በኋላ እቺ ሴት ምንድነው ምንድነው የምትሆነው እዛ ዩኒቨርሲቲ የተማረች የተከበረች የተወደደች ሎሬት ኤምሬትስ ኦፍ ምናምን ምናምን እናት መሆን አትችልም፣ ሚስት መሆን አትችልም። ወይስ አሁን ዘመኑ እንደሚለው አይነት የሕክምና እርዳታ ተደርጎላት እናት ልትሆን ከዛ ደግሞ ግዴታ አንዱ ላይ ወድቃ ደግሞ ሚስት ልትሆን። ከእነዚህ ሰዎች ጋር ስናወራ በተደጋጋሚ ጊዜ ይህንንም ከሌሎች ወዳጆቻችን ጋር እናነሰዋለን። በእርግጠኝነት የምናገረው የነዚህን ሴቶች የነዚህን ሰዎች የነዚህን ያገኟቸውን ሰዎች ሴት ልጆች የእኔ ወንድ ልጅ አያገባም። እኔ ሶስት ልጆች አሉኝ። የመጀመሪያው ልጅ ወንድ ነው፣ ገና 12 ዓመቱ ነው። ነገ አድጎ በሰላሳ ዓመቱ አመቱ በ35 አመቱ አንድ ቁም ነገር ጋር ቢደርስ ብቻ በዛ በደረሰበት ሰዓት ላይ ማግባት ቢፈልግ የነዚህን ሴቶች የነዚህን ሰዎች ልጆች አያገባም። በእነዚህ ሴቶች እኮ ከሰላሳ ዓመት በላይ ሆነው ማስትሬትና ዶክትሬት ሰርተው ምናልባትም እዛ የሚደርሱበት እድሜ ላይ ከደረሱበት አቺቭመንት የተነሳ ወንድ አይፈልጉም። አንፈልግም ነው የሚሉት አፋቸውን አውጥተው ለምን ይፈልጋሉ? በምንም አይነት መልኩ ሴት ልጅ በዚህ መልክ እየተማረች ሀብት እየሰበሰበች ስትመጣ፣ ቤተሰብና ትዳር ስለመመስረት ቤተሰብ ስለመመስረት ልጆች ስለመውለድ አታስብም። የእነሱ ልጅ ስለሆነች አይደለም? የምናየው ነገር ነው? ሁለተኛ ነገር ደግሞ ከሰላሳ ዓመት በላይ ሆኗት እቺ ሴት ምን ሺህ ግዜ ማስትሬት እና ዶክትሬት ይኖራት መቶ ሚሊዮንም በአመት ተስራ በወርም ተስራ? የእኔ ልጅ አግብቷት ምንድን ነው የሚያረጋት እሷን ነው የሚጦረው እሷንች የምትታዘዘው ሰላሳ ዓመቷ ላይ እች ሴት እኮ ስትደርስና ማስትሬትና ዶክትሬት ስትይዝ ዩኒቨርሲቲም ታስተምር የሆነ ድርጅትም ተቀጥራ ስትሰራ ቆይታ የራሷን ድርጅት ትክፈት አፍተሮል ግን ህይወቴ ያለችው ነገር ሲያሯሩጣት የነበር ሴት ነች እች ሴት ሲያሯሩጣት ነበር አለቃዋ ሲያሯሩጣት ነበር አላማ ህይወቴ ያለችው ነገር ሲያሯሩጣት ነበር ከዛ በኋላ መታ ባሏን ብድግ ቁጭ ብላ ልታስተናግደው አትችልም ልትታዘዘው አትችልም ልትገዛለትም አትችልም ያ ለሱ እንድትገዛለት የሚያደርጋት ወይም ደግሞ ለሱ ስትገዛ ሰርቭ የምታደረግበት የምታገለግልበት አባቷ አምላኳ የሰጣት ጸጋ፣ ከውስጧ ተሟጦ አልቋል። ፎርዋርድ ፎር ካሪር ለካሪሯ ተሟጦ አልቋል። ለቀጣሪዋ ተሟጦ አልቋል። አላማዬ ብላ ለያዘችው ቁሳዊ ወይም ሌላ አላማዊ ስኬት ተሟጦ አልቋል። ለባሏ የሚሆን ነገር የላትም። ለልጆቿ የሚሆን ነገር የላትም። ተዉት ሌት አለው ዘባል ለልጆቿም የሚሆንም ነገር የላትም። ልጆቿንም እንደዚህ በትዕግስት ማሳደግ አትችልም። ጩኸታቸው፣ ጥሪያቸው፣ ጥያቄያቸው ይሰለቻታል፣ ያስጠላታል። ስለዚህ ስራዋ መደበቂያ ይሆናል ከልጆቿ ለመሸሽ ዛሲት ይህን ነው የምንሆኑ ነው። ይሄ እንዴት ይሆናል፣ ብለን ከነዚህ ሰዎች ጋር ለማውራት ሞከረን ነበር። ግን በጣም ብዙ ስር የሰደደ እነሱ ጋር ራሱ ስር የሰደደ የተጣመመ ነገር ስላለ እሱ እንደዚህ በቀላሉ አሁን ካሉበት እድሜ አንጻር የሚስተካከል አይደለም። ለምን እነዛ ሁለቱ ሰዎች አሁን የጠቀስኩላቸው ሁለቱም ክህነት ያላቸው ሰዎች የኔ ታላላቆች ናቸው። በጣም ሪስፔክትድ ናቸው። ማስትሬትም ዶክትሬት እንኳን አሁን ላይ ሊሰሩ ይችላሉ። በፊት ሳገኛቸው ግን ማስትሬት ብቻ ነበራቸው። እነዚህን ሰዎች እንደኔ አይነት መሀይሙ የዲፕሎማ ሸፍታ ምን ብሎ ይመክራቸዋል ምን ብሎ ይመክራቸዋል? አስተያየቱንስ ለመቀበል ምን ያክል ፈቃደኛ ናቸው? ስለዚህ በወቅቱ ብቻ በዛ ተለያየን። ግን በተደጋጋሚ ግን እኔ ስር መጥተው አብረን የምንመካከረው ስልጠና በምሰጥበት ጊዜ ግን እነዚህን ሰዎች ምሳሌ አድርጌ ያነሳቸዋሉ። እነዚህን ሰዎች ብቻ አይደለም ምሳሌ አድርጌ የማነሳቸው፣ ስለ ሴት አመራረጥ እኛ ስልጠና ላይ የመጨረሻው ክፍል አካባቢ የመጨረሻው ምዕራፍ አካባቢ እንደዚህ ያሰለጠን ነው አራት ሳምንታት ኢንቴንሲቭሊ በጣም ትኩረት ተጽዕኖ አድርገን ልጆቻችን አስጨንቀናቸው የምንሰጣቸው ስልጠና ላይ በኋላ ነገ ከነገ ወዲያ በህይወታቸው ተለማምደው ወደ አባወራነት ማማ ሲያድጉ አባወራነት ማማ ላይ ያደረሱትን እንደዛ ለፍተው ጥረው አፈር ድሜ ግጠው ያመጡትን ወንድነታቸውን ዝም ብለው ከማንም ሴት ጋር ማባከን የለባቸው። ድሚዋን ጊዜዋን አባክና ለመጣች ሴት መውደቂያ መሆን የለባቸው። ይህንን እንነግራቸዋለን። ስለዚህ ሴት ልጅን እንዴት መምረጥ እንዳለባቸው፣ እንዴት ነገ ከነገ ወዲያ ሚስት አይደለም የልጆቻቸው እናት የምትሆን ሴት ልጅ መምረጥ እንዳለባቸው ጭምር ነው የምናሳያቸው። እሱም ብቻ አይደለም ነገ ከነገ ወዲያ ሴት ልጅ ሲወልዱ እንዴት ማሳደግ እንዳለባቸው ጭምር ነው የምናሳያቸው። እኔ ሶስት ልጆች አሉኝ። ከሶስት ልጆች ሁለቱ ሴቶች ናቸው፣ አንዱ ወንድ ነው። ይሄንንም ጭምር ነው የምናሳያቸው። እኔ በህይወት ያለፍኩበትን ተግዳሮቱን ፈተናውንም ጭምር በቀናው በእውነተኛው መንገድ ላሳድግ ስል የራሴ እኔ የምላቸው ሰዎች ራሳቸው እንዴት ፈተና እንደሆኑ ያንንም ጭምር ነው እየሰጧቸው የሚሄዱት እነዚህ ልጆች። ስለዚህ ሚስት ከመምረጥ ጀምሮ ልጆች እስከማሳደግ ድረስ ይሄዳል ያ ነገር። ይሄ ዛሬ የሚቆም አይደለም ነገም ጭምር ነው ነገን በሚመጣውም ህይወት ይሄ የምለማመደውን ነገር እንደዚህ የማካፈላቸው ይሆናል። ምክንያቱም ምክንያቱም እንደ ማህበረሰብ እንደ ቤተሰብ እንደ ማህበረሰብ እንደ ሀገር እየጠፋን ነው። እንደዛ እንድንጠፋ ያደረገን ደግሞ እንደ ግለሰብ ተራ ደካማ ውዳቂ እየሆንን ስለመጣ ነው። ካመለካከታችን ጀምሮ ማስተሬትና ዶክትሬት መጫናችን አደለም። መቶ ሚሊዮን መስራታችን አደለም መቶ ሚሊዮን መስራታችን አይደለም። የተለያዩ እንደዚህ ማህበራዊ ግንኙነቶች ላይ ማህበራዊ ጉዳዮች ላይ ኢቨንቶች ላይ ይሄዳሉ። ሲሄድ ዝም ብዬ በልቼ ጠጥቼ አስካክቼ ምናምን አልመጣም። የእነዛን ሰዎች ግል ህይወት ማህበራዊ ህይወት ሁሉ ጭምር ውስጥ ግምት ከታሉ። ምክንያቱም ያ ትምህርት ይሆነኛል፣ እማራለሁ። በየጊዜው መማር ፈልጋለሁ እና የእነዛ ሰዎች ህይወት ትምህርት ይሆነኛል። በተደጋጋሚ የሚሄድበት ቤተሰብ የሚሄድባቸው ቤተሰቦችን ስመረምር የማየው የምታዘበው ነገር ምንድነው ታውቃላችሁ? አስርና አስራ አምስት አስርና አስራ ሁለት ወይም ደግሞ ከአንድ ሴት ከአንዲት እናት ተወልደው የወጡ ልጆች ምንም የቁስ የገንዘብ የእውቀት ችግር ሳይኖራቸው እነሱ ልጆቻቸው ግን እነዚያ አስሩ ልጆች ወይ አስራ አንዱ ልጆች ወይ አስራ ሁለቱ ልጆች ግን አግብተው ቢወልዱ ከሁለት አያልፉም። እነሱ እኮ በአስርና በአስራ አንድ በአስራ ሁለት ወንድምና ተከበዋል። በአስርና በአስራ አንድ ወንድምና ተከበው ይህንን በእነሱ የመከበቡን ደስታውን እንኳን ለልጆቻቸው ለማጋራት ፈቃደኛ አይደሉም። ለልጆቻቸው 10 እና 12 አጎትና ክስት ይሰጧቸዋል እንጂ ወንድምና እናት ግን አይሰጧቸውም። አይሰጧቸው ምንድን ነው የሚያስተምሯቸው? ሴቶች ልጆቻቸው ምንድን ነው የሚያስተምሯቸው? ወንዶች ልጆቻቸው ምንድን ነው የሚያስተምሯቸው? ምንም እንኳን የዛሬው ቪዲዮ ትኩረቴ ሴቶች ልጆቻችን ላይ ትኩረት ተጽዕኖ ቢያደረግም ማለት ነው የበለጠ ትኩረት ቢያደረግም። ዝም ብለን ጣታችንን ጠላት ላይ እንቀስራለን። ጠላት እንደዚህ ያርጉ፣ እዩ አንድ ጣቴን ጠላት እንደዚህ ያርጉ፣ በየትኛውም ዳይሬክሽን ጠላት እንደዚህ ያርጉ። አንድ ጣትን ወደ ጠላት እየጠቆምን ያለ ነው፣ ልብ አድርጉ። ከዚህ በፊትም ነግሬያቸዋለሁ፣ ሶስት ጣቶች ወደኛ ናቸው። ዘማሪው እንደዛ ነው የሚሉ ሶስት ጣቶች ወደ እኛ ናቸው፣ ሶስት ጣቶች ወደኛ ናቸው። ጠላትን በጠቆምንበት አንድ ጣት ሶስት ጣት እኛ ላይ ይጠቁማል። which means ጠላትን በምንከስበት በየትኛው መስፈርት፣ በየትኛው ማግኒቲዩድ 3 times fold ሶስት እጥፍ 3 fold እኛ ጋር ሶስት ጥፍኛን ራሳችን መክሰስ መቻል አለብን። ስለ ጠላት አትተንትኑ። እንዳው ጠላትን በመተንተን ጊዜያችሁ የምታጠፉ ሰዎች ልክ አንዳንድ ጸበል ቦታዎች አይታችሁ ከሆነ ስለ አጋንንት መተንተን የሚወዱ ዩቲዩብ ላይ 200 ሺህ፣ 300 ሺህ ተከታይ ያላቸው ሚሊየን ብር የሚሰሩ ልጆች አሉ አይደለ? የአጋንንት ሴራ በመተንተን ልክ እንደዛ እናንተም ስለ ጠላት አትተንትኑ ባካችሁ። የራሳችሁን ስንፍናስ ቆም ብላችሁ እዩት፣ ታዘቡት። አሁን እንዳልኳችሁ ቀድሜ እንዳልኳችሁ አውደ መረት ላይ ቆሙ የሚያስተምር አንድ ካህን ሴት ልጄ በ30 ከ30 ዓመት በፊት ወይም ደግሞ ማስትሬት እና ዶክትሬት እስክትሰራ ድረስ which means 30 ዓመት በፊት አይቻልም። ከ30 ዓመት በኋላ ነው ማስትሬት እና ዶክትሬቷን ሰርታ ነው ማግባት ያለባት ካለ ካህኑ መምህሩ ይሄንን የሚል ከሆነ we are doomed። እውነቴን እኮ ነው የምላቸው። ማነው እሷንም የሚያገባት? እኔ ወንድ ልጄን አፈርድ ቢያስ ግጬ ሳመጣ ይሄ ካህን ልጄ ልዳርል ከልጄ ጋር ይጋቡ ቢለኝ እኔ አልፈቅድም። ልጄ የራሱን ውሳኔ ሊወስን ይችላል። ግን ልጄን ሳስተምረው እያሳደኩኝ የማስተምርበት መንገድ በእርግጠኝነት ያችን ሴት እንዲናፍቅ አያደርገውም፣ እንዲወድ አያደርገውም። ምኗን ይወደዋል? ንገሩኝ። እናት እናት ሁኚ ቢላት ለልጆቼ እናት ሁኚ ቢላት መሆን አትችልም። ሲጀመር አርግዛ የመውለድዋ ፕሮባቢሊቲ ራሱ በጣም ሊስት ነው፣ በጣም ትንሽ ነው። ከዛ በኋላ ፈተና ነው፣ መስቀል ነው። በቃ መውለድ አልቻለችም እኮ እየተፈተነች ነው። ምንም እየተፈተነች አይደለም ምንም እየተፈተነ ይቻላል። እነግራቸዋለሁ። ወደ ታች ስንመጣ ይሄ ከምን ከምን እንደሚመጣ ማለት ነው። ይሄ አንዱ ያለማወቅ ነገር ነው። አለማወቃችን አንድ ቪዲዮ ሰራበታለሁ። አለማወቃችን ምን ያክል ለእኛ ለውጥ ለእኛ እድገት እንቅፋት እንደሆነ፣ ለጠላት እንደተመቸ፣ ለወዳደሮች አጥንታችን እስኪገጥ ድረስ እንዴት አድርገው እንዲግጡን እድል ፈንታ እንደሰጣቸው እነግራቸዋለሁ። ይህ እንግዲህ ከዘመናዊ ኑሮ ከዘመናዊ ማህበረሰባችን አዶፕት ካደረገው ዘመናዊ ኑሮ ጋር በተለይ ደግሞ ከሶሻሊስቱ ከማርክሲስቱ የግራ ዘመሙ አጉል የሴቶች መብት እኩልነት እና ነጻነት ጋር ተያይዞ የመጣ ነው። ይሄ ያው ቤተክርስቲያናችን በጣም ኢንፌክት አድርጓታል፣ በጣም በክሏታል። ላይክ ወንድ ወንድ የማይሸቱ ወንዶች ስለ ሴት እኩልነት ሲያወሩ ማወቅ አለባቸው መባነን አለባቸው። ስታዋቸው እንኳን ከአቋማቸው ምንም የወንድ አቋም የሌላቸው ወንዶች ስለ ሴት እኩልነት ሲያወሩ የራሳቸውን አለጫነት እየሸፈኑ እንደሆነ ደካማ እናታቸውን ጎስቋላ እናታቸውን እየሸፈኑ እንደሆነ ልታውቁ ይባላል። እነዚህ ሰዎች እነዚህ ሺህ ጊዜ ሊቅና ሊቃውንት ይባሉ ሺህ ጊዜ ምሁርና ምሁራን ይባሉ፣ እነዚህ ሰዎች እግር ስር ልጆቻችሁ መድረስ የለባቸው መማር የለባቸው። የሚያስተምሯቸው አሰስነታቸውን ነው። አልጫነታቸው፣ ሰነፍነታቸው፣ ሰበበኛነታቸው ነው። አባታቸው የሰጣቸውን ጸጋ ቀብረው የሚያላዝኑ ናቸው። ዘ ሲም ቲንግ ነው ልጆቻችሁን የሚያስተምሩት እነዚህ ሰዎች። እውነቴን ነው የምላችሁ ትናንትና ቅድመ ጋብቻ የተማርንበት ደብር ላይ የምንማር የነበረውን የሚያስተምረን የነበረውን ሰውዬ የጋተንን ተረት ተረት አስታውሰዋለሁ። የዛሬ 15 ዓመት ዘሴም ቲንግ ነው አሁንም እየተሰጠ ያለው ከዚህ ፊት ነግራቸዋለሁ። ብስራተ ገብርኤል እየተማሩ ያሉትን 27 ሰዓት ምናምን የፈጀ ቪዲዮ እየሰማሁት ነው። ኦልሞስት ጨርሸዋለሁ። ግን ያው ወደፊት እንጫወትበታለን ከእሱ ጋር በተገናኘ ከእሱ ጋር ተያይዞ የሚነሳውን ነገር ማለት ነው። እንግዲህ ትልቁ ስህተት አሁን በተለይ አባት ጋር ይሄ ኃላፊነት የአባት ነው። ይሄ ኃላፊነት ሴቶች ልጆችን ራሱ የማሳደግ ኃላፊነት የአባት ነው። ምንም እንኳን ለሴት ልጅ አርያዋ እናቷ ብትሆንም እናቷ ለሴት ልጆቻቸው አርያ ለመሆን ማብቃት ያለበት ደግሞ አባት ነው። ይሄንን ከአባቷ ተረክቦ ነው እሷን እሷ ላይ ያለውን ስራ የሚጨርሰው አባት አይጨርሱም። ወላጅ አባቷ አይጨርሱም። አንተም ልጆች ላይ የምትሰራውን ስራ ሴቶች ልጆች ላይ የምትሰራውን ስራ አንተ አትጨርሱም። አንተ ግን ጥሩ ፋውንዴሽን ጥሩ መሰረት ጥለህለት ጉልበትህን ስሙ ለሚወስዳት ባሏ ታስረክባለህ። እሱ ደግሞ አንተ በጣልክለት መሰረት ላይ ምርጥ አድርጎ ውሃ ልክ ይሰራል። ዘር ኩድ ቢ በእርግጠኝነት ግን ምነግርህ ወንድም አለም አንተ በሴት ልጅህ ልብ ውስጥ ያልጣልክላትን ጥሩ መሰረት ፋውንዴሽን ባሏ አይጠልላትም ወይም ደግሞ አንተ ያላገባኸው ከሆንክ አንተ ወንድም ያላገባኸው ከሆንክ፣ አባቷ ጥሩ ፋውንዴሽን ያልጣለላት ሴት ጋር አንተ ፋውንዴሽን ሰርተ ወይም የተጣመመ የተወላገደ የተሻፈፈ የተሰነጠቀ ፋውንዴሽን የጣለላት አባት በጣለበት አባት አንተ ውሃ ልክ መስራት አትችልም። ፋውንዴሽንም መስራት አትችልም። ውሃ ልክም ብትሰራ አስሬ ሲፈርስ ስትገነባ ሲፈርስ ስትገነባ ሲፈርስ ስትገነባ እድሜ ያልቃል። እብሪተኛ ከሆንክ አትማርም። እብሪተኛ ከሆንክ ትዳር መስቀል ነው እያልክ ስንፍናህን እየሸፈንክ አሰስነትን እያጸደቅክ ትኖራለህ። ይህንን ስንፍናን ይህንን ያለማየት ይህንን ያለማስተዋል ስንፍናን እንዲህ እየነገርኩ ያለማስተዋል ስንፍናን ማለት ነው። ስለዚህ አባቷ ጥሩ ፋውንዴሽን አልጣለላትም። ወይም ደግሞ እንደዚህ የተወላገደ ነገር፣ የወንድ እጅ እንዳታይ ራስሽን ቻይ እያለ ነው ያሳደጋት ዜን። ምንም ልትረዳት አትችልም። ይችን ሴት ምንም መቶ ሚሊዮን ብሰጣት የወንድ እጅ ማየት አትፈልግም። እሷ በቃ አትፈልግም አትፈልግም ስለዚህ ከአንተ መቀበልና አንተ የምትሰጣት ነገር ማመስገን ስለማትችል ደግሞ በየትኛውም ሕይወቷ ደስተኛ ትሆንም ልታረግ አትችልም። ከዛም የተነሳ አንተም ደስተኛ ትሆን በምትሰጣት በየትኛውም ነገር ዘርህንም እንኳን በመስጠትህ ደስተኛ ትሆንም። ያው ብዙ ነገር አለ፣ ወደፊት ሰፋ ጠለቅ እያለን እናየዋለን ይህንን ነገር። ትልቁ ከስህተቶቹ ውስጥ ግን ጠቀስ የማረጋቸው አንድ አራት ስህተቶች እንደዚሁ አይታየት እናርጋቸው። ተፈጥሯዊ ባህሪዋን አለማወቅ አንዱ አንዱ አለማወቅ። ይሄ ዝም ብሎ በዘፈን ተነድቶ ሴትን ቆልሎ ጣዖት አድርጎ ሴትን ማዕከል አድርጎ ሰላሳ ዓመት ብቻውን ሲኖር የቆየ ወንድ ልጅ በሰላሳ ዓመቱ መድኃኒዓለም ሴት ቢሰጠው ካላንቺ መኖር አልችልም፣ ካላንቺ ኑሮ ይሄ ምናምን ነው፣ ጂሰስ ክራይስት ላንቺ ነው የምኖረው እያለ ሴትን ጣዖት አድርጎ የሚኖር በቃ ታቦቱ እሷ ነች፣ እሷን ተሸክሙ ነው የሚዞሩ። አይም ሶሪ ቱ ሴዛት እንደዛ ስለ ጥሩ ምሳሌ አይሆንም ያ እንደዛ ማለት አይደለ በቃ ግን የሚኖርለት አላማ የለውም የሚኖርለት አላማ እሷ ነች በቃ ስለዚህ እሷ እንደፈለገ ትዘውረዋለች ዳትስ ኮምፕሊትሊ ሮንግ ሌላ ቪዲዮ ሰራበታለሁ ለሴት ልጅ አለ መፈጠራችን መጽሐፍ ላይ ያለ መጽሐፍ ነው አንብቦ ከፈለጋችሁ ለራሳችሁ ደንታ አስትሎሉ ሄኖክ አይደለም። የሴቷን ተፈጥሯዊ ባህሪ አለመረዳት ምንድን ምንድነው የሴቷ ተፈጥሯዊ ባህሪ ምንድነው ፍላጎቱ የሴቷ ባህሪ ፍላጎቱ ምንድን ነው? እሷ ላይ ማኒፌስት ሲያደርግ ፍላጎቷ እንዴት ነው ማኒፌስት የሚያደርገው? ይህን ነገር ማወቅ ያስፈልጋል። ከዛ የተፈጠረለችለትን ዓላማ በግልጽ ማወቅ ነው። የተፈጠረችለት ዓላማ ምንድን ነው? ረዳት ትሁ ነው ለአዳም ተብሎን የተፈጠረችው አለቀ። አዩ፣ እሷ የተፈጠረለችለት እኮ የራሷ ዓላማ አላት። ራይድ ልስራ ብትልስ? ወይም ደግሞ ኢንጂነር ልሁን ብትልስ? ወይም ደግሞ የአገሪቷ ኢታማዦር ልሁን ብትልስ? የተፈጠረችለትን ዓላማ ተረዳ። የተፈጠረችለትን ዓላማ ካልተረዳህ አንተ መቼም ሴትን ማኖር አትችልም። መቼም አባወራ መሆን አትችልም። መቼም እሷ ላይ መሰልጠንና ራሷ መሪዋ፣ ገዥዋ መሆን አትችልም። እንደዛ መሆን እስካልቻልክ ድረስ ደግሞ መቼም ትውልድን መገንባት አትችልም። ማህበረሰብ መስራት አትችልም። ምን ልጅ ብትወልድ የፈረሰ ትውልድ ነው የሚሆነው። ምክንያቱም እሱ ቤተሰብ የሚገነባበት ሀገር የምትገነባበት ትዳር ጡቡን አያመጣም፣ አይመሰረትም። ያ ትውልድ ያንን ዓላማ በሶስተኛ ደረጃ ያንን ዓላማ ትወጣው ዘንድ የተለየላትን ሚና ተረዳ። ምን አይነት ሚና ነው የምትጫወተው? እንደ አንድ ድርጅት ውጤታማ ለመሆን የተለያዩ ሰራተኞች አሉት። የተለያዩ ሰራተኞች አሉት። እነዛ ሰራተኞች ቦታቸውን እነዛ የተቀጠሩ ሰራተኞች ቦታቸውን፣ የተመደቡበትን ቦታ፣ ድርሻቸውን ይዘው ነው የሚሰሩት። አንድ ክለብ፣ አንድ እግር ኳስ የእግር ኳስ ክለብ፣ ስለ እግር ኳስ መቼም አዲስ አደለ። የእግር ኳስ ክለብ ምንም አስራ አንድ ተጫዋቾች ቢኖሩትም፣ አስራ አንዱም ተጫዋቾች የራሳቸው ቦታ አላቸው። ምንም እንኳን አንድ አላማ ቢኖራቸውም ደግሞ ያ አንድ ዓላማ ማሸነፍ ነው፣ ውጤታማ መሆን ነው። አንድ አላማ ያላቸው እነዛ ለማሸነፍ የሚሯሯጡ ልጆች ለማሸነፍ ሲሯሯጡ ኳስ ባለበት ሁሉ ጉር ብለው አይሄዱም። ሁሉም የራሳቸው ቦታ የራሳቸው ስፖት ስፖት አላቸው። አጥቂው አጥቂው ቦታ፣ ተከላካይ ተከላካይ ቦታ፣ በረኛ በረኛ ቦታ። ምንን የማሸነፍ ጉጉትና ፍላጎት ቢኖራቸው ቦታቸውን የሚያስጠላቸው አይደለም። ሚናቸውን ድርሻቸውን የሚያስጠላቸው አይደለም። ደ ሞመንት ቦታቸውን የለቀቁ ጊዜ ቡድናቸው የመሸነፍ እድሉ በጠላት በተቃራኒ ቡድን የመሸነፍ እድሉ ሰፊ ነው የሚሆነው። አስበው፣ በረኛ ጎልን ትቶ የማሸነፍ ፍላጎቱ በጣም ከፍተኛ ከመሆኑ የተነሳ አጥቂውን አግዛለሁ አንድ አጥቂ ነው ያለን እና ክለባችን፣ አጥቂውን አግዛለሁ ሁለተኛ ተደራቢ አጥቂ ሆናለሁ ብሎ እዛ ተቃራኒ ቡድን የጎል ክልል ጋ ቢያሳልፍ ማለት ነው የእሱ ጎል ምንድን ነው ባዶ ነው። ይሄ እኮ በጣም ሲምፕል ነገር ነው። ላይክ አስቡት፣ ወደፊትም ከዚህ ባሰ ብዙ የማያስማሙን የማያግባቡን ነገሮች አሉ። ይሄን ነገር እስቲ አቅልሉት፣ እንደዚህ አድርጋችሁ ሲምፕል ይሁን ነገር፣ በጣም ሲምፕል፣ በጣም ቀላል ለመረዳት እኮ። ግን የተማሩት የተባሉት ምሁር የተባሉት ሊቃውንት የተባሉት ራሳቸው ዕውቀታቸውን ላለመጠቀም ካላቸው ዳተኝነት የተነሳ ትውልዱን ያደነቅሩበታል። ከአንተ እኩል ነች፣ ምን ታንሳለች? ማስትሬት ዶክትሬት ትስራ ትስራና፣ ታግዝ ተጋገዙ። የምታግዘኝ በዛ አይደለም ሚናችን ፍጹም ለየቅን ነው። ጭራሽ አትስራ እያልኩኝ አይደለም እኔ። ስራ አትስራ ጭራሽ አትማር አላልኩም። ግን በቃ ቢቸግር ነው እሱ፣ እውነቴ ነው የምላችሁ፣ ቢቸግር ነው፣ ምናልባት አልባ ስለቸገረ ኑሯችን ማሸነፍ ስለቸገረ ብቻዬን ለቤቱ ሰርቭ ማድረግ ምናልባት ስላቃተኝ ምናልባት ሊሆን ይችላል። በተረፈ ግን ያ አይደለም ይሷ ሚና። እባክ አባት የሆንከው አዳምጥ፣ እብሪት አይወጥርህ። ሴትን ልጅ ሚናዋ እንድትለይ አሳያት፣ ከቤቷ አንተ ከምታሳድግበት ቤት ዛሬ እያደጉት ያሉ ሴቶቻችን ማስትሬት እና ዶክትሬት ይዘው ከወንድ እኩል እኩልን አይነት ወሬ ነው። ቁጭ ብላችሁ ሻይ ቡና ብትሉ ቁጭ ብለን ስንጫወት የምታዘቡት ነገር በጣም ነው የምታዘቡ። ዙሪያችን ያሉት ሴቶቹ እንዴት ከወንድ እንደማያንሱ ከጓደኞቻቸው ከነዛ ከኮሊግስ እንዴት እንደማያንሱ አብሮ ከሚሰሩት እንዴት እንደማያንሱ ብራግ ማድረግ ነው። ምንም ስለ ቤት ውስጥ ሙያ፣ ስለ ልጅ አያያዝ፣ ስለ ሚስት መሆን ባሎቻቸውን ስለማገዝ፣ ባሎቻቸውን አግዘው በጋራው በአንድነት እሱ ነው እኔ ነኝ ሳንባባል ሳይባባሉ በአንድነት አሸንፈው በማህበረሰባቸው ውስጥ ጎልተው ወጥተው ልጆቻቸውን አሳድገው ነገ መሪ የሚሆን ልጅ አብቅተው እንደዛ አይነት ነገር ወሬ የለም። እሱም በፊናው እንዴት ስኬታማ እንደሆነ ያወራል፣ እሷም በፊናው እንዴት ስኬታማ እንደሆነ ታወራለች። እሱም በፊናው እንዴት ማስጠሬት እንደሰራ፣ እሷም በፊናው እንዴት ማስጠሬት እንደሰራች። እሱም በፊናው እንዴት ሰቃይ ተማሪ እንደነበረ፣ እሷም በፊናው እንዴት ሰቃይ ተማሪ እንደነበረች። እሱም በፊናው እንዴት አድርጎ ነግዶ እንዴት ማርኬቲንግ ስትራቴጂ ተጠቅሞ ውጤታማ እንደሆነ፣ እሷም እንዴት አድርጋ ማርኬቲንግ ስትራቴጂ ከዛ አጨብጫቢ ሴሰኛ ደግሞ አለ፣ በዙሪያቸው የሚልከሰከስ እሷ ለሷ የሚያጨበጭብ ማለት ነው። ወይም ደግሞ ምስኪን አለ። ብዙ ጊዜ ሴሰኞቹ በዝተዋል፣ እሷ ዙሪያ የሚልከሰከሱት ከሰከሱት ማለት ነው። ያጨበጭባሉ ፓፓፓ፣ እንደሷ የተማረ እንደሷ አይነት ጎበዝ የሆነ እየተባለ ማለት ነው። ትሰማኛለህ? ትውልድ እያፈረስክ ነው። ማህበረሰብ እያፈረስክ ነው። ሀገር እያፈረስክ ነው። ሚስት መሆኑ የሚችሉ እናት መሆኑ የሚችሉ ሴቶች እየጠፉ ነው። ሴሰኝነት እየሰለጠነ ነው። በዛ በኩል ወንዶቻችን ወንድ መሆን አቅቷቸው ከምስኪንነት አንስተን ወደ አባወራነት እናመጣቸዋለን ስንል ሴሰኝነትን ጀብድ አድርገው እየኖሩብን ነው። በዚህ በኩል ደግሞ ሴቶቻችን ራሳቸውን መጠበቅ አቅቷቸው ሰውነታቸውን ርካሽ አድርገውት ለማንም የትም እየጣሉት፣ የማንም ሳይሆኑ ማንም እየጎተታቸው፣ ሚስትም እናትም መሆን እየተቸገሩ ነው። በዚህ ማህበረሰብ ይጠፋል እንጂ ምንም ስኬታማ ውጤታማ የምትላትም ሴት አትኖርም፣ ልጅም አትኖርም። ከዛ አልፎ ተርፎ እንግዲህ ሚና ከለየን ሚና ከለየን ያንን ሚና የሚጫወቱበት ያንን ሚና የሚወጡበት ያንን ድርሻ የሚወጡበት ጸጋ ተሰጥቷቸዋል። ያንን ጸጋዋን እንድታቃርገ ማሳደግ አለብህ ወንድም አለ ሴት ልጅህን ያንን ጸጋዋን እንድታቃርገ ማሳደግ አለብህ ሚና ይሄ ባል የማገዙን ባል የማገዙን ባሏን የመርዳቱን ከባሏ ጋር ተባብረ ዓለምን የማሸነፉን ድርሻ ስራ የምትወጣበት ትጥቅ አላት። ያ ትጥቅ አባቷ የሰጣት ነው፣ አንተ ሳትሆን አምላኳ የሰጣት ነው። ይህንን አንተ ጥቅም እንዳለው አፕሪሼት አድርገን ልታሳያት ይገባል። ለሴቷ ለእናቷ ከተውቅላት አይሆንም። እናቷ የማበላሸት ቴንደንሲዋ በጣም ሰፊ ነው ልጅቷን፣ ምንም ጥርጥር የለውም ይሄ አሁን የአንተ ሚስት መጥፎ ስለሆነች ምናምን እያልኩኝ አደ፣ በአብዛኛው እያየን ያለነው ትሬንድ ነው። ይጠቅማሉ፣ ልጆቻችንን ያስተምራሉ፣ ያልናቸው እናቶች እንኳን ትልልቅ የሆኑ አራት ወልደናል አምስት ወልደናል ብለው የሚጎሩት እናቶች ራሳቸው ስለ ሚስትነት ልጆቻችን አያስተምሩም ወይም ደግሞ ልጆቻችንን አያስተምሩም። ያሳፍራል። ስለ ምሳቃ መቋጠር ያስተምራሉ። ከየትም ልጁን አምጪው ከየትም አምጪው፣ ምሳቃ እንዴት እንደሚቋጠር ግን እኔ እነግርሻለሁ ነው ያ ትምህርቱ። እናት መሆኑን ከእናት ከመሆን በፊት ሚስት መሆንን በወጉ ሚስት መሆንን ማሳየት አልቻሉ፣ ማስተማር አልቻሉ። ስለዚህ ያ የተሰጣትን ጸጋ አባቷ የሰጣት ጸጋ እርግማን አይደለም፣ ባርነት አይደለም። ትውልድ የምትሰራበት ነው። ሀገር የምትገነባበት ዛሬ የቸገረንን የሃይማኖት መሪ ዛሬ ወዳደር የሆነብን ሊቅና ሊቃውንት ተብዬ ዛሬ ወዳደር የሆነብን ምሁርና ምሁራን ተብዬ ዛሬ ወዳደር የሆነብንን የትውልድና የሀገር መሪ ያሳጣንን ነገር እነሱ እንዲክሱልን አድርገህ ማሳደግ መቻል አለብህ። ይህን ደግሞ ይሄ ራሱ ትልቁ ኃላፊነት ያንተ ነው። አንተ ይህንን ድርሻ መወጣት ካልቻልክ ማን ይወጣልሃል? ስለዚህ ሴቶች ልጆቻችንን ስናሳድግ የምንሰራቸው ስህተቶች እንግዲህ ታዲያ ባህሪዋን አለማወቅ፣ ሴት ልጅን ባህሪ ባለማወቅ የተፈጠረችለትን አላማ ባለመረዳት፣ አላማውን ለመወጣት የተለየላትን ሚና ባለማስተማር፣ ባለማሳወቅ፣ እናታዋ አርአያ እንድትሆናት ግድ ባለማለት፣ ለዚያም ደግሞ የተሰጣት ጸጋ እግዚአብሔር አምላኳ አባቷ የሰጣት የተባረከ የተቀደሰ እንደሆነ የትኛውም ነገር በዛ ውስጥ ያለው ነገር ምንም እርግማን እንዳልሆነ ባርነትን እንደማያመጣ፣ ይልቁንስ ነፃነትን የሚያጎናጽፋት ደስታዋን የሚሸፍንላት እንደሆነ ማስረዳት መቻል አለብህ። እንደዚህ ባላደረክበት ሁኔታ ምንም እዛ ወጥተ ስለ ሀገር እኩል ስለ ሀገር ነጻነት ስለ ሃይማኖት እኩልነት ወይም ደግሞ ስለ ትውልዱ ነጻነት ብታወራ ብትለፈለፍ ምንም ጥቅም የለው። ቤትን እያፈረስክ አንተ እዚህ ወጥተ አደባባይ ላይ በሰው ዘንድ ታጋይ ለመምሰል ለመሞከሩ የነጻነት ታጋይ ለመምሰል ለመሞከሩ ወይም ሌላም ነገር ውስጥ መግባቱ ምንም ጥቅም የለው። እውነትን ለመናገር አሪያ ሁን። መጀመሪያ አንተ በራስህ ህይወት የራስ ሰልፍ ሬኔሳንስ ያስፈልገናል። የራስ ትንሣኤ ያስፈልገናል። የራስ ተሐድሶ ያስፈልገናል። መጀመሪያ እንደ ማህበረሰብ መነሳት ካስፈለገ፣ አይ ይሄ እኔ ቤት ውስጥ አትግቡ፣ እኔ የእኔን ህይወት አትመልከቱ፣ ይህን ህይወት በቃ እንደዚህ ነው ተዉት፣ እና አሁን እዚህ ጋር ኖ ኖኖ የአንተን ህይወት አይቼ ይህኖ ክንም ት ህይወት ው የማያስተምርክ ሆነ ይህ ከሆነ ይህኖ ህይወት የሚኖረውና የሚያወራው የተወላገደ ከሆነ አትስማኝ። አጭብጫቢ ይፈልጋል አልመጣሁም። ሴቶች ልጆቻችንን ስናስተምር መጠንቀቅ አለብን። ከዚህ ጋር ተያይዞ እንግዲህ ይመጣላቸዋል ሌሎች ቪዲዮዎች አሉ ይህንን የሚያጠናክሩ ወደፊትም በስፋትና በጥልቀት እናወራበታለን። አይ ቲንክ ለዛሬው ግን እዚህ ጋር ቢበቃን ይሻላል። ወንድም አለም በርታልኝ። ወንድም አለም ትውልዱን ሆን ተብሎ፣ በተለይም ወንዱን በእቅድ ይበልጡንም አባወራውን በተጠናና በሌሎች ላይ ውጤታማ በሆነ መንገድ አልጫ ጀንደረባ ለማድረግ ለመስለብና ለማኮላሸት ይሰራል። በዚህም ወንዱ አባቱ ከሰጠው ጸጋ፣ ይህም ኃላፊነቱን ይወጣ ዘንድ በተለይም ከለየለት ሚና እና ይህንኑ ሚና ይወጣም ዘንድ ከሰጠው ወንድነት መክሊቱ፣ ድፍረት፣ ጥንካሬው፣ ስልጣኔው፣ ኃይሉ፣ ወኔው እንዲርቅ ይደረጋል። በአባወራ ንቅናቄያችን ዘመኑን የዋጀ ትውልድን ያበጀ የባህል አብዮት ያስፈልገናል። ለዚህ ደግሞ ወንዶቻችንን ዓለም በአጉል ዘመናዊነትና መንፈሳዊነት ከምትግታቸው ውሸት ነጥቆ ለይቶ አውጥቶ አባታቸው በሰጣቸው ጸጋ አባቶቻችን በበለጸጉበት በዓለም በታወቁበት ወንድነት መክሊቱ ማሰልጠን አስፈልጓል። ስለዚህም የግንቦት ወር በገባ በሶስተኛው ቀን በእለተ እሁድ ከሰዓት በኋላ በስምንት ሰዓት የፍኖት አባወራ የአምስተኛ ዙር ስልጠናችን ይጀምራል። ይህም ለተጨማሪ ሶስት እሁዶች በተመሳሳይ ሰዓት ለአራት ሰዓታት ይሰጣል። ትውልዳችን በተለይም ወንዶቻችን አባታቸው በሰጣቸው ጸጋ አንገታቸውን ቀና ደረታቸውን ነፋ የምናደርግበት እድል ቀርቦላልና ተጠቀምበት። ተመዝግቦ መቅረት፣ ጀምሮ ማቋረጥ አይደለም፣ ማርፈድም አይቻልም። መመዝገቢያ ሶስት ሺህ ብር። ጠብቀሃለሁ።